ይበል የኛ ይዚህ ነው። እዚህ ጋር እንትን እየታየን ነው። አንተ 700 ሺ ዶላር ነው ትራንስፈር የምታደርገው። አሁን አንተ እናንተ አስገቡና ነው ያስገባለሁ የምትለው ነገር የለም። ክሊክ ገንዘቡን እኛ እናስገባለን፣ እኩል እናስገባለን። አንተ 700 ሺ ዶላር አስገብተህ እኛ የምንቀርበት ወደኋላ የለም። እርግጠኛ ነህ? እኛን አስገቡን እያለ ኮመንት ላይ ያደረገ ነው የአንተ ጓደኛ። ገንዘቡን አስገባ እኛ ሬዲ። አንተ በምንድነው? ኮመንት ላይ ቀላሉ ነገር እኛን አስገቡ ማለት ነው። አሁን ሌላ እንደዚህ ውስጥ ላይ ኢዚህ ነው ቻሌንጅ የጀመርኩ የሰጠዋቸው አሁን ዜጋ ነው። እኔ ዴድላይን ሰጥቻቸዋል ኢቨን ዴድላይን ሰጥቻቸዋለሁ። የነገር ቃታ አይዞ አይዞችን ቅድምም እኔ ስንነጋገር በውስጥ ን አይዞ ቴዲ፣ ቅድምም ስንነጋገር የምርንነውን ስትለይ አዎ አስፈቅጃለሁ ብዬ አካውንቴንም አሳየ ትሪ ፖይንት ትሪ ምናምን ያለውን አሳየዋል። ከሱ ላይ ሰባት ፒክ አድርጌ አስገባለሁ። ከዛ በኋላ አሁን የሚያጨቃጨቀን ነገር የለም። ቨሪ ኢዚ ሲምፕል ነው፣ የና ትዌንቲ ታውዘንድ ድብድብ ማድረግ ነው ከአካውንታችሁ። በጣም ፍራውን ፍራውን ይሰማል፣ አይኛ ድምፅ ቀላል እኮ ነው። ቀላል፣ ምንም ጥያቄ የለውም። ቀላል ይህ ህዝብ ከዚህ በኋላ ሰው ነው ብለው አይቅጠረኝ፣ እኔን ማለት ነው። ለመሰለ ጥርጣሬዎች ብዙ ነገሮች ሊነሱ ይችላሉ። አንተ 7000 ዶላር አስተማማኝ በስቶባችሁ ነው ሰባት መቶ መሆኑ። ኖ ኖ ለምን ይበዛባል? አስፈላጊ ከሆነ እኮ እንጨምራለን እኮ ችግር የለውም። ለምን መሰለህ ይሄ ቻሌንጅ መቅረት የለበትም። ሶስት ሚሊዮን ነው ያላቸው። ኖ ኖ ኖ እኮ ሶስት ሚሊዮንም ቢሆን ማለት ነው መቅረት የለበትም። አንተ ሰባት መቶ ሺህ ዶላር አስፈቅዳህ ዮኒ ዮኒ ዮኒ ማነው በአንድ ጀምበር ያንን የሚያህል ገንዘብ ትራንስፈር ታደርግ? ለኔ ችግር የለውም። ለኔ ችግር የለውም። እሱ የኔን አቅም እኮ የኔ አካውንት ምናምን አይደል። እናንተ ናችሁ የምትወስኑ ዮኒ። አሁን አስገባ አታስገባ፣ ይሄ ምንም አይመጥንም ሁለታችንም ሁላችንም እንትኖች አፕ አላቸው፣ ክሬት ያርጉ የኢትዮጵያ ብሔራዊ ባንክ ያለበት እሱ ላይ ገቡና ካርዳቸውን ያስገባሉ ወይ ደግሞ ባንክ አካውንታቸውን ያስገባሉ። እኔም ምክንያቱም ሀያ ሺህ ምናምን የላኩታል ሊሚቱ ሀያ ሺህ ነው የሚሰጥ ስለዚህ ያስገባሉ ይሄዳል ን የኔ ምን እዝና ቢግ ዲል አስር ሺህ ሰው ባለበት ወዲያውኑ ማሳያቸው ምክንያቱ ዮኒ ስንነጋገር ቀን ላይ ሲሪየስ ነው ስ አንተን ቡካም ስጠይቆኝ ነበር ሲሪየስ ከሴቪንግ ላይ ከሌላኛው አሁን እንደ አንተም ይሁት አድርግ ዝም ይሰማው የሆነ ነው ነው ቀላል እኮ ነው። የእኔ ሁለት ሚሊዮን ብር ነው። የአንተ ሰባት መቶ ሺህ ዶላር ነው። ኖ ወይ ከአንዳንድ ትራንስፈር የሚያደርግበት ገባህ። ለምሳሌ እኔ እንደውም ለአንተ የሰጠኸው ቻሌ፣ አንተ ራስህ የምታምነውን ሰው ጋር ገንዘቡን አስቀም ሰባት መቶ ሺህ ዶላር የምታምነው ሰው አንተ መርጠህ ማለት። አሁኑኑ እኔ መርጬ እዚሁ ላስቀምጥ 700 ሺህ ዶላር። የአንተ የምታምነው ሰው ሰውዬው ቢሞት? ስለዚህ ዮኒ እኔ ዴድላይን ሰጥቼ ነበር። አሁን ዮኒ ቶሮንቶ ራሱ በዛው ሄዷል እንትን አይልም እና ምንድነው የምናደርገው? ወጣ ጭራሽ። ስለዚህ ዮኒ ቶሮንቶ

እኔ እነሱ ብሎ ነው ያለው። ቃል በቃል ቃል በቃል ቴዲ አለ አስገባለሁ ብለሃል። ዮኒ ቶሮንቶም ፈልገዋለሁ። ዮኒ ቶሮንቶን አግባና በዚህ ጉዳይ ላይ አስገባለሁ የምትለውን ነገር ካለ ንገረን፣ ወይ ደግሞ አላስገባ የምትለው ካለም ንገረን። አፕን ነግሯን አፕ ሰጥቶሃል። አፑን ተጠቅመ ማድረግ ትችላለ። ብራደር ባትሪ ሞቶ ነው ስልክ ምንሆኑ ነው ብራደር? ለማወቅ ነው አይ ዝም ብዬ ጀጅ ማድረግ ስለማልፈልግ ነው አልሞተም አልሞትም። ቤትም ስላለ ብዬ የቴዲ ብቻ እኔ ኦነስት ሆኜ ነው እኔ እኮ እየተናገርኩ ነው ፊራ ቴዲና እንዳልከው እኛ እኮ ትርጉም በስለሽ ያደርጋችሁብኝ። አንተም ገጽታ እኮ እየገነባ ነው እኛ ላይ ለመሰቴዲ፣ አንዴ ልጨርስ። ዮኒ ዮኒ፣ አሁን እዚህ ጋር ሪከርድ አለ አስገባለሁ ብላ ወደ ስድብ ሊገቡ ስለሆነ፣ አሁን እኔ ምን አደርጋለሁ መሰለህ፣ ዴድላይን ሰጥቻቸው የነበረው ዛሬ ነው ብሬድ ላይ ነው መሰለህ አሁን ደግሞ አካው ብር የለውም እንዳይሉ ቼዝ ባንክ ይሁን እያየ ነው አይደል ሁላችሁም እያያችሁ ሎጊን አድርጌ ገብቼ አካውንቱ ላይ ስንት ብር እንዳለ አሳየው ከሱ ላይ 700 ሺህ ብር አስፈቅጃለሁ ለምን ለቻሪቲ በአንድ ጊዜ አይደለም የፈቀዱልኝ ምን አደረጉ ኢንቨስቲጌት አርገው መቄዶኒያ ቻሪቲ መሆኑን እዛ ኢንቨስቲጌት አርገው ነው እሺ አሉኝ ማለት ነው ኦኬ ትችላለህ ዶኔት ነው ማደርገው ብዬ ነው ያልኩት ከዛ በኋላ ኦኬ ናይንተሪ ላይ ዛሬ ልክ ናይንተሪ ላይ ፕሩቭ ነው ሊሚት ዋይር ትራንስፈር ለማድረግ ሊሚት የሰጠኝ እሱ አሁን እኔ ምን መሰለህ ቴዲ አሁን አንተ እኔን ነካክተህ ይበሳጫል ፍራውል ምናምን እንደዛም አልፈልግም ግን አሁን ለወጣ ነው አላስጨንቃችሁም ከዚህ በላይ ግን ምንድነው የምለው ካሁን የነሱ ሀያ ሺህ ብር ራሱ እሰጣቸዋለሁ እኔ ካላስገባው ግን ዮኒ ለነበረን ነገር አመሰግናለሁ ከዚህ በላይ መቆየት አልፈልግም አሁን አይ ቆይ፣ እያወራው ለምን? አንቺ ራስኩ እያወራው ለምን ትናገራለህ? ልጨርስ። እሺ፣ ልጅ አይደል? ስፔክታ አታርጉኛል። ቀለል እኮ ነው፣ አታወሳሰው አ እኔ ዮኒ እኔ ምንም አይደለም። የምፈልገው ነገር ሰጥቼ እኔ ሪሲት ልክላለ ለክላ እንዴት አንታውን መሰለህ? ራሳችሁ የምትፈልጉትን ሰጣችሁ ሪሲት ላኩልኝ፣ አስገባ ያንን እኮ ጨረስ ነው አይደል? አሁን በቻሌንጁ ናቸው በቁጥር እነ ዮኒ ቶሮንቶ እና ቴዲ ሐዋሳ ያስገቡ የሚል ቁጥር ፍራው ሊትቻ ያስገባ ቅድሚያ የሚል ቁጥር እናድርገውና የበለጠው አይነት ቁጥር አልሄድም። ቴዲ ሳይሆን ቻሌንጁን ያመጣሁትን እኔ አስገቡና አስገባለሁ ነው ያልኩት። ቻሌንጁ መጠረብ ነው የቁጥር አስር ቁጥር ሀምሳ ቁጥር መቶ ቁጥር ምናምን አለ። ግን አሁንም አሁን እኔ የምለው ምንድን ነው መሰለን አሁን ክርክር ነው የሚሆነው፣ ዝም ብሎ ማለት ነው። አሁን ወደ ሌላ ትራኪንግ ሂስትሪ አለ፣ እንድዚ አለ እንደዚ ያለ አይነት ነገር ዝም ብሎ ያልሆነ ነገር ስለሆነ ካስገቡ ያስገቡ፣ ካላስገቡ የራሳቸው ጉዳይ። እኔ ግን ኦልሬዲ አንዴ ስለተናገርኩ የምፈልገውን ነገር አደርጋለሁ። ደህና ደሩ በቃ ይሄ ነው የሚለው። ከዚህ በኋላ ይሄ መጨቃጨቅ ነው ይሄ ልጅ ጫወታ ነው የሚሆነው። ምክንያቱም አዝገ 20ና 700 ሺህ ላይ አንደኛ ነገር ባወራኋቸው ወሬዎች ሁሉ ፍራውልን ፐርሰናል እንደዚህ አልተናገርኩም። ለተናገርኳቸውም ንግግሮች የምታውቀውን አደባባይ ላይ ተናግሬ ነው። አሁን አንተ ግን ይሄን ቻለኝ ስታመጣ የመጀመሪያው ከፍተኛ በሆነ ሁኔታ ሰዎችን ዲስሪስፔክት የሚያደርግ መንገድ ነው። አሁን ማንን ነው ዲስሪስፔክት? ያ እኔ ይህን ማድረግ ችላለሁ። በሁለት ሚሊዮን እና በመቶ ሚሊዮን መካከል ስጠራ ራሱ የተጠቀምካቸውን ቃላቱ ይታውቃል። ሁ ቃላት አሁን አንተ